በምድረ በዳ ውስጥ እንዲሆነ በአይኖች ያየሁትን በጆሮች የሚሰማውትን ነግራችኋለሁና፣ ወዳጆቼ ሆይ ልብ ብላችሁ አድምጡኝ። በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። ከዕለታት አንድ ቀን በአልፊው ምድረ በዳ ውስጥ ሲዘዋወር በዛ ባሉ ሸለቆች ተራራዎችና፣ ሰው እንደ ወዳጅ በሚንከባከቡ አራዊት ተደንቄ እግዚአብሔርን አመሰግን። ወደ ምድረ በዳው ምርት ዘልቄ ሲገባ እጅግ ብዙ ምንጮችና ዛፎች መኖራቸውን አስተዋልኩ። ከአንዱ ዛፍ ከበረሃው ሙቀትና ቅዝቃዝ የተነሳ ነጭ ወደ መሆን የተቀየረ የራስ ቅል አገኘሁ። በዚህም እግዚአብሔርን አመሰገንሁና ይህ የራስ ቅል የማን እንደሆነና ምን አይነት ሕይወት ይመራ እንደነበር ለማወቅ ፈለግኩ። አሁን የት እንደሚኖርና ምን አይነት ሕይወት ይመራ እንደነበር ይነግረኝ ዘንድ የራስ ቅሉ አንደበት ተሰጥቶት ቢያናግረኝ ተመኘሁ። ሚስጥሩ እንዲገልጥልኝ ፊቴን ወደ ምስራቅ አዙሬ እግዚአብሔርን በጸሎት ጠየቅኩ። ጸሎቴን ከመጨረሴ በፊት እንዲህ የሚል ድምፅ ሰማሁ። አባ እስቴፋኖስ፣ አሁን የምነግርህ ለአንተም ለባለንጀሮች ማስጠንቀቂያ ነውና ልብ ብላ አድምጠኝ። ስለዛች አስፈሪ የፍርድ ቀን ለባለንጀሮች በሙሉ አስጠንቅቀህ ነገራቸው። ክርስቶስ ዳግመኛ በሚመጣበት በሙታን ሳይለት ቸርነትን ማድረግና በእምነት በሚሰራ ስራ ሰው ሁሉ ወደ እግዚአብሔር ይቀርባል እንጂ ወንድም ወንድሙን አባት ልጁን አያድንም። በትጋትና በጸሎት ለማይኖሩ ወዮላቸው። በዛች ለጸሎት ልክ እንደ ጧፍ ደምቃ ትበራለችና እንዳትሰለች ተጠንቅቅ። ብዙ ስቃይ ወዳለበት፣ እሳቱ ወደማይጠፋበት፣ ትሉም ወደማያንቀላፋበት፣ እኔ ወደምኖርበት ቦታ እንዳይመጡ የምነግርን ሁሉ ለሰዎች ነገራቸው። በምድር ላይ የነበረኝን ህይወት ልንገር ስማኝ ምንም እንኳ ብዙ ገንዘብ ቢኖረኝም በማንኛውም ሰው ላይ የመቀናና ለድኆች የማልራራ ሲበዛ ስስታም ነጋዴ ነበርኩ ጸሎት ጸልዬ ማላቅና ለማንም የማልራራ ጨካኝ ነበርኩ እግዚአብሔርን ለማመስገን ይሁን እርሱን ለማስደሰት ምንም ያደረኩት ነገር የለም ሰውን ሁሉ የሚወዱና ብዙ የፍቅርና ቸርነት ስራዎችን ይሰሩ የነበሩ ደጋግ ወንዶች ልጆች ነበሩኝ መልካም ሥራ እንድሰራ ይመክሩኝ ነበር። እኔ ግን አልሰማቸውም ነበር፣ ገንዘቤንም እንዳያገኙ አደርግ ነበር። ምንም እንኳ ብዙ ሀብት ቢኖረኝም አንድም ቀን ግን ባለኝ ሀብት ንብረት ደስ ብሎኝና ረክቼ አላውቅም። አንድ ቀን ለንግድ ወደ ሩቅ አገር ሄድኩ። ብዙ ግመሎችን ከሎሎች ጋር ይዤ በመጓዝ ላይ ያለው በአንድ በረሃ ውስጥ የሚገኝ ዛፍ ስር ጥቂት ለማረፍ ተዘጋጁ። መንገድ የሚመራኝ ሰው አስከትዬ እጅግ ብዙ ገንዘብና እቃዎች ለንግድ ይዤ ነበር። አንድ ቀን ሙሉ በበረሃ ውስጥ ከተጓዝም በኋላ መንገድ የሚመራኝ ሰውዬ አቅጣጫው ጠፋበት። ወደ ድዬ እንደሆነ ሳናቅ ለሶስት ቀናት ያህል ያን በረሃ ዞር ነው። እግዚአብሔር ለመንገዱ መሪ ያልሆለለ ሰው ወዮለት። የፀሐዩ ሙቀት ይለበልባል፣ ግመሎች ሞቱ። ሎሎ ዎችም ትቶኝ ሄዱ። እኔ ብቻ ቀረሁ! በዛ ምድረ በዳ ውስጥ እጅ ላይ የቀረውን ስንቅ እየተመገብሁ ለተጨማሪ ሶስት ቀናት ቆየሁ። እየሞትኩ እንደሆነ ተሰማኝ። ነፍሴ ሊያድን የምችል ምን መልካም ምግባር እንደሌለኝ፣ አሁን ከደረሰብኝ መከራ መውጣት የሚያስችል ሥልጣን እንደሌለኝ በማሰብ ሕይወቴን እንዴት በፍጥነት እየጠፋች መሆኑን ሳይ በጣም ተጨነኩ። በቀጣዩ ቀን አይኖች የከበዱብኝ፣ ማየት ተሳነኝ። በሶስተኛው ቀን አይኖች የተከፈቱና ከአፉ እሳት የሚተፋ የእሳት ሰይፍ የያዘ እጅግ በጣም የሚያስፈራ መልአክ አየው። ነፍሴ ከዚ ጋር እንድትለይ ያዘዛት። ነፍሴን በእጁ ጭፍለቅ አድርጎ የያዛትና ለዲያብሎስ ሰጠው። ከዛም በሹካ መሳይ ሹል ነገር ወጓትና ብቻዬን ወደምኖርበት ወደዚህ የስቃይ ቦታ መጡ። ከዚህ እኔ ከምኖርበት የስቃይ ቦታ ተቀብ መጨረሻው በማይታይ ጥልቅ ጉድጓድ ውስጥ የሚኖር በዓለም ሳለሁ የማውቀው ስራዎቹ ልክ እንደኔ የከፋ ሽማግሌ ያየው እርሱም በከባድ ሥቃይ ውስጥ ይኖራል። በምን ምክንያት ወደዚህ ቦታ እንደተጣለ ስጠይቀው በመጥፎ ሥራዎች ምክንያት አለኝ። ከሰውየው ጋር እያወራው እያለ ድንገት ማንም በምድር ላይ የሚኖር ሰው ሰምቶስ ሊቋቋሙ የሚያንችለው የመብረቅ ነጎድጓድ ሰሞ ድምፁም በዚህ ያለውን ስቃይ የሚያስፈጽመው መልአክ ድምፅ ነበር። እርሱም ጭብጥ አድርጎ ይዞ እስካሁን አሳ ድረስ ወደ ምገኝበት ወደ ጥልቁ ወረወረኝ። እኔ እስጢፋኖስም በገነት ያሉ ቅዱሳን ማየት ትችላላችሁ በማለት ጠየቁት። እርሱም በእነርሱና በእኛ መካከል ሊለካ የማይችል እርቀት ስላለ እነርሱም ማንም ሊያያቸው አይችልም። በዛች በመጨረሻዋ ሰዓት ገንዘብም ቢሆን ሀብትም ቢሆን ወይም ልጆቼ ሊያድኑኝ ለማይቻላቸው ለእኔ ወዮልኝ። ስለዚህም አባ እስጢፋኖስ ሆይ፣ የነገርም ሁሉ አስታውስ። ለመጸለይ ወይም መልካም ለማድረግ አትዘገኝ። ቃሌንም ለሁሉም ሰው ንገር። እኔ ሁል ጊዜ ለወላጆቼ ማልታዘዝና አለማዊ ፍላጎቶች ወዳጅ ነበርኩ። በመጽሐፍ ቅዱስ ትእዛዛት መሠረት አልወርኩም። ምንም እንኳን ወደዚህ ዓለም የመጣው ጌታ ከድንግል ማርያም እንደተወለደ በገዛ ፈቃዱ መከራ እንደተቀበለ ባውቅም በኢየሱስ ክርስቶስ ግን እምነት ኖሮኝ አያውቅም ሰው በቅዱስ ጥምቀትና በቅዱስ ቁርባን እንደሚድን ባውቅም በትቤቴ ምክንያት በእነርሱም መኖርን ትእዛዛቱን መከተልም ቢያልኩ እነዚህ ጸጋዎች በፍጹም ቸል እንዳትል እነዚህን ጸጋዎች በፍጹም ቸል እንዳትል እነዚህን ጸጋዎች በፍጹም ቸል እንዳትል። ይህን ሁሉ ለአንተ እንድነግርህ ታዝዤ ነው ብሎ የመናገሩን አቆመ። እኔ እስቴፋኖስ ያኔ ራስ ቅል ወደ አንድ ዋሻ ወርሰርኩና ጉድጓድ ቆፍሬ ቀበርኩት። ከዚያ ወደ ወንድሞቼ ዘንድ ሄድኩና ሁሉን ነገር ነገርኋቸው። ሁላችንም ጸለይን። ከሙታትን ሳይ በኋላ ቃል በኢየሱስ ክርስቶስ ዘላለም የተስፋ ኖር ዘንድ ለእግዚአብሔር ፍቃድ በታማኝነት ለመኖር የተገባን እንኖር ዘንድ የሰራዊት ጌታ እግዚአብሔርን በጸሎት ጠየቅን። አባ ያዕቆብ በአንድ ወቅት እንዲህ አለ። ጳጳስ ሆኜ ከመሾሜ በፊት ገና በመነኩሴነት ገዳም ውስጥ እያለሁ ወንድሞቼን ለመጎብኘት ወደ ታርኖት ከተማ መሄድ ፈለግኩ። በጉዞ ምርኮዝ ትሆነኝ ዘንድ በትር እጄ ነበር። እኩለ ቀን ሲሆን ውሃ ስለጠማኝ ለጥቂት ጊዜ አረፍ ብዬ ከአካባቢው ከሚገኝ ወንዝ ውሃ ጠጣው። ውሃ እየጠጣው እያለ ወንዙን በመሻገር ላይ የነበረን ሰው የያዙ ሶስት በርበሮችን አየው። የያዙን አንድም ሳያስቀር ወስደውበታል። ውሃ ውስጥ አስጥመው ለመግደል ስለፈለጉ እጁንና እግሩን አስረውት ነበር። ይህን ሁሉ በሰውዬው ላይ ሲያደርጉበት ከርቀት ቁሜ ሲመለከታቸው ስለነበር እነርሱ እኔን ሊያዩ አይችሉም ነበር። ሊገድሉ ሲሉ ድምጼን ከፍ አድርጌ ጮህኩ። ከሐገረ ገዢው የታጠቁ ወታደሮች መካከል አንዱ እንደሆነ ስላሰቡ ሁሉም ፈርተው ወደ ወንዝ እየዘለሉ ገቡ። ወንዙ መጠኑ የሚጨምርበትና የሚሞላበት ወቅት ስለነበር አንዱ ባንዱ ላይ የተንጠላጠሉ ወንዙ ውስጥ ሰጥመው ቀሩ። ከዚያ አጋጣሚ በኋላ ለብቻዬ ተቀመጥኩና ለራሴ እንዲህ አልኩ። በዛሬ ከባት ወጥቼ የእን ሊላን የሚረብሽ ትዕይንት አየሁ። እነዚህ ሰዎች ውሃ ውስጥ ሰጥመው የቀሩት በእኔ ምክንያት ነው። ምናልባትም በሕይወት ቢቆዩ ኑሮ ንስሐ ሊገቡ ይችሉ ነበር። ለዚህ የንስሐ ዕድሜ አለመብቃታቸው የእኔ ድክመት ነው። ከዚህ ትዕይንት በኋላ ነበር የሆነው ሁሉ እግዚአብሔር የኀጢአተኛ ጣፋንታው ምን ሊሆን እንደሚችል ሊያሳየኝ መሆኑን የተረዳው ወደ ሰውየው እጅ የተገናኘሁትና የእርሱን ገንዘብ ብቻ ይዞ ከሞት ስለ ዳነ በፍጥነት ቦታው ለቆ እንዴ ነገርኩት። የእርሱ ገንዘብ የትኛው ምን ያህል እንደሆን አላቅም፣ ግን የዚህ ዓለም ፍቅር ልቡን አቃጥሎት እንደነበር የሚያሻማ ነገር አልነበረም። ምክንያቱም ውሃ ውስጥ ገብተው የሞቱትን የሶስቱን በርበሮችን ሀብትና ንብረትም ጭምር መውሰድ ይፈልግ ነበርና፣ ሁለታችንም ወደ ታርኖት እየተጓዘን ነበር። ምንም እንኳን አብሮኝ እየተጓዘ ቢሆንም ከየት እንደሆነና ወዴት እየሄደ እንደነበር አልጠየኩትም። በኋላ ላይ ቆየት ብዬ ስለ ዲያብሎስ ወጥመድና ማባበያዎች ቢነግረውም እርሱ ግን ሊሰማኝ አልፈለገም ነበር። ታርኖስ ስንደርስ ከበርበሮች መካከል ያን የነበረውን ሰይፍ አውጥቶ ሊሸጠው ወደ ገበያ ሄደ። አንድ ሰው ፈጠን ብሎ ወደ እርሱ ጠጋ አለና ይህን ሰይፍ ከየት ያገኘው ብሎ ጠየቀው። እርሱም የገዛ ንብረት ነው ገዝት ሆኖ አሁን ልሸጠው ፈልጋለሁ በማለት መለሰለት። ሰውየው ግን ከበርበሮች እጅ ከሞት የተረፈውን ሰው ጨብጦ ይዞ ላለፉ ስድስት ቀናት መዳረሻ ይጠፋብኝ የወንድሜ ሰይፍ ነውና ይህን ሰይፍ የሸጠልን ሰው ንገረኝ። ወንድሜ ምን እንደደረሰበት አላቅም። ወንድሜ እንገድለው መሆን አለበት። ከዛም ሰይፉን ወሰድክ ወደ ሀገረ ገዢ ወሰደውና ይህ ሰው ወንድሜ ገሉ ሰይፉን ወስዶበታል በማለት ከሰሰው። ሰይፉ የወንድሙ ለመሆኑ በምክር ተረጋገጠ። ያ ሰይፉ ሊሸጥ የነበረው ሰው ደግሞ ራሱን መከላከል የሚያስችል በቂ ማስረጃ ማቅረብ ሳይችል ቀረ። ሀገረ ገዢው ሰይፉን ሰርቋል የተባለው ሰው በሰረቀው ሰይፍ አንገቱ እንዲቆረጥ አዘዘ። የዚህ ነገር ዜናው በከተማው ተናኘ። እኔ ያዕቆብ ግን የሚወራ ወሬ ስለዚያ ሰዋ ይሁን ስለ ሌላ እርግጠኛ አልነበርኩም ነበር። ነገሩን ለማረጋገጥ ከባለንጀሮቼ አንዱን መነኩሴ አስከትዬ ወደ ከተማ ሄድኩ። ያ ከበርበሮች እጅ ያመለጠው ሰውዬ እጆቹና እግሮቹ ታስረው አንገቱ ለመቆረጥ ሲጠብቅ አየሁት። በዚህ ጊዜ ወዲያውኑ ወደ ሀገረ ገዢ ሄድኩና እግዚአብሔር ሕይወትና መንግስትን ይጠብቅ፣ ልነግረው የምፈልገው አንድ ምስጢር አለኝ በማለት እውነታውን አስረዳሁት። ቃሌን በጸጥታ ሲያዳምጠኝ በዓይኔ ያየሁትና የሰውየውን ታሪክ ነገርኩት። ሀገረ ገዢውም እጅግ በጣም ተደነቀ። ከዛም ሰውየው እንዲለቀቅና የተሰረቀው ሀብት ንብረት ሁሉም ለበርበሩ ዘመዶች እንዲመለስ ሀገረ ገዢው አዘዘ። ይህ ሰው መጀመሪያ ከመታረድና ዋ ውስጥ ተጥሎ ከመሞት ዳነ፣ ሁለተኛ ደግሞ በሰረቀው ሰይፍ አንገቱ ከመቆረድ ዳነ። ከዚህ በኋላ ይህ ወጣት አባቴ ሆይ ልጅ መሆን እችል ዘንድ ይህን ዓለም መተውና ወደ እግዚአብሔር መንሳ መቅረብ ፈልጋለሁ አለኝ። እኔም እንዲህ በማለት መለስኩለት፣ ልጅ የብቸኝነትን የገዳማዊ ሕይወትን ኑሮ ልትኖረው አትችልም። ትዕግሥተኛ፣ ሁሉንም ዓለማዊ ፍላጎቶች የካደና ጸሎትና ጾምን ዕለት ዕለት የሚለማመድ ካልሆነ በስተቀር ይህን አይነቱን ህይወት መኖር የሚችል ማንም የለምና። በገዳም የሚኖር ባሕታዊ ሁሉንም የሰው ልጆች የዓለምንም ተከፍሎ ይወዳል። በመልካም ሥራዎቹም እግዚአብሔርን ያስደስታል። በክፉዎች መንገድ አይሄድም፣ ከትዕቢተኞች ራሱን ይለያል። የገዳማዊ ህይወትን ሥርዓቱን ባዓሉን ካስተማርጉትም በኋላ በገዳም ብቻ የመኖር ፈልጋለሁ ከሚለ ሀሳቡ ፍንክች አላለም ነበርና ልጄ ስንፈና ወደ አጥያት ይመራልና፣ ተነሳ አልሁት። ሶስታችን እኔ ያዕቆብ በታርኖት አብሮኝ ወደ አገረ ገዢ መነኩሴና መንኩሴና ወጣት ሆነን ወደ ገዳም አብረን ተመለሰ። ከታርኖት አብሮኝ ከነበረ መነኩሴ ጋር በገዳሙ ተውሁትና እንዲንከባከበው ጸሎትና ጾም እንዲያስተምረው መነኩሴውን አደራብዬ ወደ ባህቴ ተመለሰ። አዲስ ወንድማችን የተሰጠውን ኃላፊነት የገዳሙን በር መጠበቅ ነበር። ጠንካራ እና ጤናማ ሰው ነበር። በጀመረው አዲስ የገዳማ ህይወትም በሚሰራቸው ስራዎች ሁሉ እግዚአብሔርን የሚያስደስት ነበር። ከዛም የተቀደሰውን የምንኩስና ልብስ አለበስኩ። በየዕለቱ በጾም በጸሎትና በርኅራኄ እያደገ የሚሄድ ሆነ። አንድ ሌሊት በጸሎት ላይ ያለ የመልካም ሥራ ሁሉ ጠላት ዲያብሎስ አባቱን መስሎ ወደ እርሱ መጣ። እናቱ አስቀድማ ሞታ ስለነበረ ወደ ቅዱሱ ጠጋ ብሎ እንዲህ አለው ልጄ ዘካርያስ አንተን ለማሳደግ ብዬ ሙሉ ህይወቴን ጠንክሬ ስሰራ ኑሬያለሁ ቢያንስ አሁን በእርጅና ዘመኔ ደግሞ አንተ ልታግዘኝ እንደሚገባ አስባለሁ ታዲያ ምንድነው ልቦናን በእኔ ላይ ያጸናብህ ለምንስ ብቻ አንተ ትኖራለህ አሁን አርጅቻለሁ ካንተ በስተቀር ማንም የለኝም ማንም ካንተ እንዳይወስድብህ ያለኝ ገንዘብና ንብረቴን ልሰጥ እፈልጋለሁ! ዲያብሎስ በአስመሳይነቱ አታለ ስለነበር፣ ቅዱስ መልእክት እውነት ነው ብሎ አመነ። በነጋው ዘካርያስ ወደኔ መጣና እንዲህ ብሎ ጠየቀኝ። አባ ያቆ አባቴን ለማየት ወደ ታርኖት መሄድ እፈልጋለሁ። ደህና መሆኑን ማወቅ እፈልጋለሁ። ከሶስት ቀናት በኋላ እመለሳለሁ ላለፉት ሶስት አመታት አይቼው ስለማላውቅ ፍቀድልኝ። በጸሎት ላይ እያለሁ ወደ እኔ መጣ። የሚሞትበት ቀን ደርሷል። ገንዘብ ሌላ ሰው እንዳይወርሰው ወደ እኔ መጣ። ላንተ የተውሁልህን ገንዘብ እንድትወስድ ትፈልጋለህ አለኝ። እኔ ደካማው ወዲያውን ይራይ በአዲሱ ሕይወት አምልኮ ከቀናበት ከሰይጣን መሆኑን ተረዳ። ስለዚህም ወደ ታድኖት እንዳይሄድ መከርኩት። በዚያው ሌሊት ዲያብሎስ እንደገና መጥቶ ትላንትና የነገረውን እንደገመለት። ቅዱስም ወደ አባቱ ለመሄድ ዳግመኛ ፍቃድ ጠየቀኝ። ነገር ግን እኔ የሚባልኩት ጊዜ ራስ ወዳ እንደሆነበት አድርጎ አሰበ። ስለሆነም ከእኔ ፍቃድ ውጪ በራሱ መንገድ ከገዳሙ ወደ ወደ አባቱ ሄደ። አባቱ ከሚኖርበት ከተማ በደረሰ ጊዜ አባቱን ሰላም ሲለው አባቱም ልጄ ገዳምንና ንጹሕን የብሩትና ሕይወትን ተተለምን መጣ አለው። ቅዱሱም ከገዳም አስወጥተ ያመጣ ያንተ ነው በማለት መለሰለት። በጸሎት ላይ ስላያቸው ሁለቱ ራእዮች ነገሩ። አባቱ ግን ላለፉ አንድ ዓመት ከዚህ ቤት ወጥቼ አላቅም? ስለምታወራው ነገር ምንም የማውቀው ነገር የለም። የትኛው ገዳም እንደምትሮን እንኳ አላቅም? ቅዱሱም ወዲያውኑ ወደ እርሱ መጥቶ የነበረውና ከገዳም እንዲወጣ ሲያበረታታው የነበረው ዲያብሎስ መሆኑን ተረዳ። ወደ በዓቱ ከተመለሰ በኋላ በሰይጣን ማታለያ ይሳብ ዘንድ በመፍቀዱ በሩን ዘግቶ መራር ለቅሶ አለቀሰ። ልቦናው ከሁሉም ክፉ ሐሳቦች ጸጥቶ ንጹሕ እስኪሆን ድረስ ለብዙ ቀናት አለቀሰ። የሆሳአን አለት ከጸሎት በኋላ ወደ እኔ መጣና አባ ያቆብ ልሰናበት ነው የመጣው። በኢየሩሳሌም በቅዱሳን ማደሪያ ለመጸለይ ሄዳለሁ እና እንደ ጸልይልኝ ለምን አለው። በእግዚአብሔር ፍቃድ ቶሎ መለሳለሁ። እኔም ልጄ፣ ለትንሣኤ አምስት ቀናት ብቻ ናቸው የቀሩ፣ ስለዚህ በዚህ አጭር ጊዜ ውስጥ ይሄን ለማድረግ የምችልበት ምንም መንገድ የለም። እርሱ ግን ምክሬንም ቢያል አሳቡን ተቀብዬ ከጸለይም በኋላ ከውጭ እርሱን የሚጠብቁ ሶስት ሰዎችን አየሁ። ያስውተና ልጄ እነዚህ ሰዎች እነማን ናቸው ብዬ ጠየቅኩት። እርሱም ከታላቁ መቃሪስ ገዳም የመጡ መነኮሳት ናቸው። አብረን ነው ወደ ኢየሩሳሌም የምንሄድ፣ ምክንያቱም እነርሱ መንገዱን ያውቁታል። ምግብ አልያዘም ነበር። ለወዱ ምግብ፣ ለኪሱ ገንዘብ ለእግሩም ጫማ አልነበረው። ያለቀና የተቦጫጨቀ ልብስ ብቻ ለብሶ ነበር። ተሰናበትኩት እና አራት ሆነው በአንድነት ሲሄዱ ተመለከትኳቸው። በመንገዳቸው ላይ ምን እንደተፈጠረ ወይም ይህ ወጣት መነኩሴ ምን እንደሆነ አላውቅኩ። ያለምንም ጥርጥር ሶስቱ መነኩሳት ቅዱሳን ናቸው። ይህ ወንድም ግን እነርሱ ከደረሱበት የቅድስና ማዕረግ ግን አልደረሰም ነበር። ከትንሳኤ በዓል በኋላ እኔ ደካማውና አጤተኛው ያቆብ ወደዚህ ወንድም ባት ስገባ ሶስት ትልልቅ ድራጎኖችን አገኘው። ሊያጠቁኝ ሲሞክሩ በፍጥነት ከባቱ ወጥ ያመለጥኩ። ሶስት ጊዜ የደጋገመ ያቆብ ያቆብ ያቆብ እያለ የሚጮህ ድምፅ ሰማው። እነዚህ አውሬዎች ከዲያብሎስ እንደሆኑ አሰብኩ። ስለዚህም እግዚአብሔርን አከበርኩ። ቅዱሱ ስሙን እንባረኩ በፊቴም ላይ በመስቀለኛ ምልክት አማተኩ። ድራጎኖቹ በመሬት ላይ እየተሳቡ ወደን ይመጡና በዚህች ቤት ውስጥ የሚኖረው መነኩሴ የምንበላውና የምንጠጣውን ያመጣልን ነበር። አሁን ግን ከበላና ከጠጣን ሰባት ቀን ሆነን። አንተ የዚህ ገዳም አበምኔት ነህ፣ ታዲያ እንዴት ነው ስለኛ የማታውቀው? እንደዚህ ባሉን ጊዜ የእግዚአብሔር ፍቃድ ይሁን፣ ምግብና ውሃ ሁሉንም የሚያስፈልጋችሁን እሰጣችኋለሁ አልኳቸው። የሚበሉትንና የሚጠጡትን ውሃ ከሰጠዋቸው በኋላ ወደ ወንድም ዘካርያስ በዓት እንዳይጠጉ ወንድሞችን አስጠነቀቅኳቸው። በአስረኛው ቀን ከአባ መቃሪዎስ ገዳም የመጡ ሶስት መነኮሳት ተመለሱ። ወዲያውኑ ወደ እነርሱ ሄድኩ፣ ግን ከእነርሱ ጋር አብሮ ስላልተመለሰ ስለ ልጅ ስለ ዘካርያስ ለመጠየቅ አመነታሁ። ስለ ውቧ ኢየሩሳሌም ከተማ ታሪክ ነግሩ ጀመር፣ እኔም አንድ ቀን ወደ ዛ ለመሄድ ተመኘሁ። እነዚህ አረጋውያን አባቶች ወደ ኢየሩሳሌም እንዴት እንደተጓዙና በዚያ አጭር ጊዜ እንዴት ተመልሰው እንደመጡ ለራሴ ተደነቅኩ። ከሦስቱ መነኮሳት ጋር ወደ ኢየሩሳሌም ለመሄድ ከወጣ በት ቀን ጀምሮ ስለ ልጅ ዘካርያስ ምንም የሰማው ዜና አልነበረ። ቅስና እንደተሾምኩ ከኔ ደካማውና ለዛ ታላቅ ክብር የማልገባ ያዕቆብ ጵጵስና ተሾምኩ። ጵጵስና አብረ ተሾምኩበት እለት ከቤተ ክርስቲያን ውስጥ ቆሜ ያለ መንፈሳዊ ልጅን ዘካርያስንና ነዛ ሶስቱ መነኮሳት አየዋቸው። ከኔ በስተቀር ማንም አላያቸውም ነበር። በዚህ በጣም ተደነቅኩ። የብብስናው ሥርዓተ ሲመት ከተፈጸመ በኋላ ሰላምታ ላቀርብላቸው ከቤተ ክርስቲያኑ እየሮጥኩ ወጣሁ። ግን በጣም በሚያሳዝን ሁኔታ ላገኛቸው አልቻልኩም ነበር። ከዛም ለራሴ ለምን እንዲህ ያደረግኩ? ለምን ወደ እነርሱ ሮጥኩ ወጣሁ? እንዲህ ያደረኳቸው እኔ ራሴ መሆን አለብኝ። ተመልሼ ወደ ቤተ መቅደሱ ስገባ ከፊት ለፊት የቆመው አገኘኋቸው። ቅዱስ ወንጌል ከተነበበ በኋላ ወደ ቅዱሳን ስላተጠግተው ጌታ ሆይ ይቅር በለን፣ ጌታ ሆይ ይቅር በለን፣ ጌታ ሆይ ይቅር በለን ሲሉ ሰማቸው። ቅዱስ ስጋውና ክቡር ደሙን ከተቀበሉ በኋላ እኔ ከውስጥ ቆሜ እያየኋቸው ወዲያውኑ ወጥተው ሄዱ። በቤተ ክርስቲያኑ ውስጥ ከእኔ ጋር አብረኝ ለነበሩት ቀሳውስት በፍጥነት ሂደው እነዚያ መነኮሳት እንዲይዟቸው ነገርኳቸው ግን ከእነርሱ ጋር ለማውራት እድሉን ባለማግኘቴ ሲሽቅ እያለቀስኩ። አመሻሹ ላይ ወደ ባቴ ስመለስ አራት መነኮሳት ፊታቸው ወደ ምስራቅ አዙረው ሲጸልዩ ተመለከቱ። እንደ መነኮሳት ለማለብ ለብሰው ነበርና እነማን ሊሆኑ እንደሚችሉ እያደነኩና የተመለከቱ ራቅም እየቆምኩ መብራት ይዤ ወደ እነርሱ ይልኩ የአያስኮስ መብራት ፊታቸው ላይ ሲያርፍ እነዚያ አባ መቃሪዎስ ገዳም ሦስቱ መነኮሳትና መንፈሳዊ ልጅ የዘካርያስ መሆናቸውን አውቅ እጅግ በጣም ደስ ተሰኘው። ቶሎ ብዬ የሚበሉት ምግብ አመጣውላቸው። ከተመገብን በኋላ ተሰናብተውኝ ሄዱ። ከባሕርይ አባቱ ከአብና ማሕየዊ ከሚሆን ሕይወቱ ከመንፈስ ቅዱስ ጋር ምስጋና ክብር አምልኮና ስግደት የሚገባው ጌታችን መድኃኒታችን ኢየሱስ ክርስቶስ ዛሬም ዘወትርም ለዘላለም የተመሰገነ ነው። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆያል።